ኦርቶዶክስያን ዛሬ በሐዘን ነው የመጣሁት። በቃኝ በቃኝ በቃኝ፣ ጌታን ተቀብያለሁ በቃኝ፣ በቃ። እባካችሁ አግዙ አግዙ ንጭ ቤተ ክርስቲያንን ከፊት ወጣችሁ፣ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና። ሰላሳ ጸሎት ቤትህ ከምትጸልይ አንድ ጸሎት ቤተ ክርስቲያን ብትጸልይ፣ በዚህ ስፍራ ለሚጸልይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ከፀሐይ በታች እንድንበት የተሰጠን ስም ማክበር የኢየሱስ ስም ማክበር ሰይፍን ማውገዝ ነው። ዝሙት ማውገዝ ነው። አመፃ ማውገዝ ነው። ዘረኝነት ማውገዝ ነው። መለያየትን ማውገዝ ነው። ሰላም፣ በመላው ዓለም የምትገኙ ውድ ክርስቲያን እምነት ተከታዮች እንደምናችሁ፣ እንደምንከረማችሁ። የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህም ከዛም እንግዲህ ለእናንተ ትምህርታዊ ይሆናሉ ወቅታዊ ጉዳዮችና አስተማሪ ይሆናሉ ብዬ ያሰብኳቸውን ነገር እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ከእናንተ እንግዲህ ይህን ነገር አይታችሁ የራሳችሁን ኮሜንት መስጠት ከወደዳችኋት ደግሞ ላይክ ማድረግ ቤቴን ደግሞ እንግዲህ በሰብስክራይብ ሞላ ሞላ ማድረግ የሚጠበቅ ይሆናል ከእናንተ ማለት ነው። በተረፈ በዛሬ ዕለት እንግዲህ የማቀርብላችሁ ሰሞኑን በጎንደር እንደምታውቁት እንግዲህ ኪዳነ ምህረት ቤተ ክርስቲያንን ለማነጽ በጣም ትልቅ የሆነ ዝግጅት ተደርጎ ብዙ ሰዎች ከዚህ ከአዲስ አበባም ከተለያየ አካባቢም ወደዛ በማምራት ትልቅ የገንዘብ ማሰቢያ ሰቢያ ሥርዓት ተካሂዷል ማለት ነው። ከውጭም ሀገር ያለን ከየትም አካባቢ ያለ ህብረተሰብ እንግዲህ ተሰብስቦ ለዚች ቤተክርስቲያን የሚቻለውን ያህል አድርጎ ጥሩ የሆነ ውጤት አግኝተዋል ማለት ነው። እንግዲህ በዛሬው ዕለት ስለዚህ ጉዳይና እንዲሁም ደግሞ ቤተክርስቲያን ለምንድን ነው የምናንጸው እኛ ኦርቶዶክሳውያኖች ለምንድን ነው በሄድንበት ቤተክርስቲያን የሚያስፈልገን የሚለውን ነገር እንግዲህ ከዚህም ከዛም ከተሰበሰቡ ጉዳዮች ጋር ርጊያ ላቀርብላችሁ ወዳሉ ማለት ነው። መልካም ጊዜ የሆንላችሁ እንግዲህ ይችን ነገር አይታችሁ የራሳችሁን ኮሜንት ስጡላለሁ። በድጋሚ መልካም ጊዜ ሆንላችሁ የማይታይ ታየ ተዳሰሰ ለሰው በጠባቡ ደረት አዳምን መሰለው ገረማት ጠበባት ታናሿን ሙሽራ ተዋህዷልና ቃል ከስጋ ጋራ ይህ ሚስጢር ግሩም ነው! ከቶ ማይነገ ማርያም በልቧ ትጠብቀው ነበር ይህ ሚስጢር ግሩም ነው! ከቶ ማይነገር፣ ማርያም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተቀለለችው፣ የለምና ስፍራ ለእንግዶች ማደሪያ፣ ግድግ ማስተኛቸው በከብቶች ማደሪያ። እንዴ ጤፍ በርበሬ ብትሰጡኝ የትምህርት ቤት ክፍያ፣ የውጭ እድል ብታመቻችሁልኝ፣ ፈረንጁ ከውጭ ሀገር መጥተህ በመሰረተ ልማት አሳበህ ውሃ ማብራት ብታስገባልኝ፣ መኪና ቁልፍ አሳይተህ ቤት ብትገዛልኝ፣ እኔ አልመጣም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ፣ ማይተቤን አልበጥስም ትኖራለች ለዘላለም ኦርቶዶክሲያን። ዛሬ በሐዘን የመጣሁት በቃኝ በቃኝ በቃኝ ጌታን ተቀብያለሁ በቃኝ በቃኝ ከምሬ ነው በቃኝ እስከ ዛሬ የጮኩት በቃኝ ጌታን ተቀብያለሁ እያልኩ ብሰክስ ደስ ይላቸዋል። ጌታ የምንቀበለው ከቦሌ ነው ከየት ነው አባቴ? እኛ ሳንወለድ በፊት እግዚአብሔር ይወደናል። በአርባና በሰማንያ ተጠምቀን የስላሴ ልጅነት አግኝተናል። በአብ በወል በመንፈስ ቅዱስ አንድ አምላክ እናምናለን። ክርስቶስ ይወደናል የቤተ ክርስቲያናችን ጉላት ክርስቶስ ነው እንደዚህ እያላችሁ እምነታችሁን እየቀየራችሁ ማተባችሁን እየበጠሳችሁ ቢዝነስ የምትሰሩብን ሰዎች እኔ አንገቴ ላይ የሚወልቀው አንገቴ ሲበጠስ እንጂ ከአንገቴ ላይ ይሄ ማተብ አይወልቅም አባቴ ስለዚህ እኛ ኦርቶዶክሳውያን እስከ ዘላለም ልንታመንለት የሚገባ አምላክ እንጂ ለሆዳችን ለቢዝነስ የምንቀይረው አምላክ የለም ሲቀጥል ሚኮ ጴንጤ ሆነ ጆባ ሆነ የፈለገ ለምን አይሆንም እኔን አይደል የምትከተሉት መጽሐፍ ቅዱስን ተከተሉ ሰው አትከተሉ ብራዘርስ ሚኮ ምንም ተራ ግለሰብ ነው አንድ አምላክ ተከተሉ። አብ ወልድ መንፈስ ቅዱስ አንድ አምላክ። ዘመን መገላበጡ አይቀልም። የተሾመ መሸሩ አይቀልም። ያጣ ማግኘቱ አይቀልም። የከሳ መወፈሩ፣ የወፈረ መቅጠኑ አይቀልም። ያጣ ያገኛል። የታመመም የታመመም ይድናል። ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ። ቤተ እግዚአብሔር ናክሩ ቢሳለቁ ባማተብኩ በጸለይኩኝ አልቀምሰውም የሰጡኝን ካልባረኩኝ ካልባረክኩኝ አንተም ባልኩኝ ቢመስላቸው የቀደሙኝ ዶኪማስ ነኝ የባረከው ፍርፋሪ የሚያጠግበኝ ምን ይልቅ ነው ያስተማርከኝ እንድጸልይ ለሚገፋኝ እንድመርቅ ለሚረግመኝ የክብር ልብስ መድመቂያዬ ሸማዬ ነህ መዋቢያ። ለካ እንዲህ ነው አንተን ማጣት፣ ከትል ማነስ፣ እያጨሱ በውስጥ መጨስ፣ በሞት ጋሪ በሱስ ፈረስ፣ ከላይ መሳቅ ከውስጥ ማልቀስ። ለካ እንዲህ ነው አንተን ርቆ ውበት የለም የድንግል ልጅ መድኃኔዓለም። ቃለውት ያሰማልለትና። ለወንድሞቻችን በጣም ጥሩ እንግዲህ አርገው ነው እንግዲህ ስለ ኦርቶዶክስነት እንግዲህ የመሰከሩልን ማለት ነው። እንደዚህ ነው እንግዲህ ማፈር የሌለበት የምናርገውን የምናቅ ስርዓት ያለን ኦርቶዶክሳውያኖች ምንጊዜም በምንም ነገር የምንሸማቀቅ ነገር የለም ማለት ነው። ነገር ግን እንግዲህ ሰሞኑን እንደተመለከታችሁትና እንዳያችሁት የምንጸልይበት የተቀደሰ ቦታ ስለሚያስፈልገን ቤተክርስቲያናችንን አክብረን እንግዲህ በተቻለ መጠን ተረባርበን ያሉንን በአካባቢያችን የማገዝ ግዴታ የሁላችንም አለን። አስራት በኩራታችንን ማውጣት አለብን። እንግዲህ ይሄ ለሁሉም የሚባልና በየጊዜው የሚባል ነገር ቢሆንም፣ ነገር ግን እንደዚህ ጥሩ ነገሮች አበረታች ነገሮች ስናገኝ ደግሞ ሚዲያ ሰራተኞች ይህን ነገር እያቀረብን ለሌሎች ማሳየት ያለብን ስለመሰለኝ እንግዲህ በዛሬ ዕለት ትንሽ እንግዲህ ስለ ጎንደር ለተገኘው እንግዲህ ለተሰበሰበው ገንዘብ ምን እንደሚመስል አጠር ምጥና አድርጌ አቅርብላቸዋለሁ። ወደዛ ደግሞ እንመልከት። ከ63 ሚሊዮን ብር በላይ ተሰበሰበ። ታሪክ የተሰራበት በጎነት። ለስዕልሽ እንሰግዳለን ቤትሽን እንሰራለን በሚል መሪ ቃል ጎንደር ደብረ ምጥማቅ ማርያም ቤተክርስቲያን ግንባታ የተደረገ የሶስት ቀን የገቢ ማሰባሰቢያ መርሐ ግብር በታላቅ ስኬት ተጠናቀቀ። ይህ ታላቅ የሀገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮችና በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ መሰብሰብ ተችሏል። እጅግ አስገራሚ የተባለና ትልቅ የተባለ ታሪክ ተሰርቷል። ለቤተ ክርስቲያኑ 63 ሚሊዮን ብር ተሰብስቧል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ለእናትዋ ጎንደር ደብረ ምጥማቅ ማርያም ቤተ ክርስቲያን ግንባታ እየተደረገው የሶስት ቀን ገቢ ማሰባሰቢያ መርሃ ግብር እንግዲህ በታላቅ ስኬት መጠናቀቁ እየሰማን እንገኛለን። ይህ ታላቅ የተባለ የአገር ፍቅርና የእምነት መገለጫ መድረክ በብዙ አርቲስቶች፣ ታዋቂ ሰዎች፣ ቲክታከሮች እንዲሁም ደግሞ በመላው ዓለም በሚገኙ ኢትዮጵያውያን ተሳትፎ ከ63 ሚሊዮን ብር በላይ እንግዲህ ገቢ መሰብሰቡ ተሰምቶ ያያ ዘልደታ ያያ ዘልደታ ያያ ዘልደታ እና ጅናት ባታ የተባለለት ድንቅ ወንድማችን ነው። ከስድስት ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት ካህናት ደቆናት መምህራን ዘማርያን መታሰር በሚፈሩበት መሳደር በሚፈሩበት በዚህ ዘመን ስድስት ጊዜ ለቤተክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው። ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ መታሰርና ሞትን ባይፈሩ ኑሎ ቤተክርስቲያናችን እንደተከበረች ትሆት ትምር ነበረ። ያያዘርነታ ሲጠው መትነ

ባልደረቦቹ ጓደኞቹ በዚህ ሰዓት በቀይ ምንጣፍ በሚያምር ግምዣ ቤት ውስጥ ነው የታዴ ጓደኞች አሉት። እሱ ግን ለቤተክርስቲያን እና ለእውነት ሲል ዛሬ ከዚህ እኔ ያለውና ለታዴን ትልቅ ጠንካራም የሆነውን ነታዴን አይተነው እና መምህር ታደሰ ዛሬ እዚህ ቁጭ ብሎ ሳይሆን እግዚአብሔር ምስክር በጣም ይገርመኛል እሱ ያስተማራቸው ሰዎች ዛሬ በተሸፈነ የጥቁር መኪና ነው የሚሄዱት። መምህር ታደሰ ውርቁ ግን ከኛ ጋር ከቲክቶክ ውጭ ጋር አይሰደም ጊዜ እናታ መምህር ታደሰ ልብስ ሌላው እዚህ ይህ ሽልማት ሲሸለም ከኔ ጋር ሁልጊዜ የሚታሰር ከኔ ጋር ሁልጊዜ ወይን ቤት የሚወድቅ መንታ ስጋዬ ቢኒያም አለና፣ ቢኒ ከልብ ቀልብ ከእውነት አመስግኑ። ሌላው ብፁዓን አባቶቻችን እባካችሁ አግዙ አግዙን፣ እችን ቤተክርስቲያንን ከፊት ወታችሁ፣ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን ዋካል ይተበትኬቸሁ ዋካቸው እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የምማጸናችሁ። እቺ ቤተክርስቲያን አደራችሁን። ላለው ሁልጊዜም ስንታሰር ወይ የቤት ስንገባ ወይን ቤቱን ወንጌል አድርገ ነው ወይኔ ቤቱን መዝሙር ቤት አድርገ ነው በመዝሙር ብቻ አይደለም፣ ብዙ ፕሮቴስታንቶችን ብዙ አህዛቦችን አሳምነን የምንወጣበት የድል ቤታችን ነውና ስታስሩን ሰፍተን ነው የምንወጣው። አሁን እንግዲህ እንደተመለከታችሁት ነው። ብዙ አይነት ስርዓቶች እና ያው እንግዲህ ለቤተክርስቲያኑ ድምቀት እንዲሆን የተደረጉ ብዙ ነገሮች አሉ። በተለያዩ እንግዲህ የኦርቶዶክስ ተዋህዶ ሚዲያዎች ላይ እየቀረቡ ስላለ አጠር መጠን አድርጌ ነው ያቀረብኩላችሁ ማለት ነው። መቼም ይሄ ለምንጊዜም ቢሆን ማበረታታት ያለብን ነው። እነዚህ ሰዎች ስራቸውን፣ ኑሯቸውን፣ ህይወታቸውን ትተውን እንግዲህ ወደዛ አካባቢ ሄደው ይህን ነገር ሲያደርጉ የነበሩት ማለት ነው። በዛውም ደግሞ በተለያየ ሀገር ያለን እንግዲህ ሰዎች የተቻለውን ያህል ነገር አድርገናል። የራሳችንን ቤተክርስቲያን አካባቢያችን ያለውን ነገር ትተን እንግዲህ እዛ ሩቅ ላለ ነገር ሁሉ ማድረግ ትልቅ ነገር ነው እና እውነት ይሄ እንዲዝም ብሎ የሚታይ ነገር ስላልመሰለኝ ነው ላቀርብላችሁ ወደድኩት ማለት ነው። የራሳችሁን አስተያየት ስጡበት እያልኩ እንግዲህ ስ ደሞ የሚቀጥለው ደሞ ላሳያችሁ። ቤተ ክርስቲያን በሄደ አይደለም እኮ ይላሉ ሰዎች፣ እግዚአብሔር በሁሉም ቦታ አለ የለም? እሺ ጎማችሁ ሲተነፍስ የት ነው ምትሄዱ? ጎማ ሲተነፍስ የት ነው ምትሄዱ? ጎሚስታ የምታስሞሉ አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደውም በሁሉም ቦታ አለ ብለህ መኪና እንስሳትን ነው ዕለው ትቀናጣለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለ ሁሉ ግን በረዴት የሚገለጽባት ቦታ ደግሞ አለች። ሰላሳ ጸሎት ቤተ ክርስቲያን ከምትጸልይ አንድ ጸሎት ቤተ ክርስቲያን የምትጸልይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ በሕይወታችሁ ባለውለቴ ነው ብላችሁ የምታስቡት ማንን ነው? ለኔ ግን ሲከፋኝ፣ ሳዝን፣ ዓለም ስትገፋኝ የምደበቅባት ከፈጣሪ ጋር እንድገናኝ የምታግዘኝ ቅድስት ቤተ ክርስቲያን ናት። በእርሷ ቀልድም ሆነ ሹፈት ከማንኛውም አካል ጋር አያስማማኝም። የአብዛኞቻችን እንባ እንዲታበስ ምክንያት የሆነች ቤተ ክርስቲያን ልትናቅ አይገባም። ቡዜ ዛሬም ልጸልይ ነው፣ የትናንት ጸሎቴ ዛሬ ቢደገምም አይገርምም። ምክንያቱ ሂድ ያልኩት ነው እንጂ ና ያልኩት አልመጣም። አሁንም አንድዬ ኤሎሄ ከማለት ከእግዚኦት አልወጣም። በእርግጥ አውቀዋለሁ፣ ይሄኔ ጸሎት ሰማያትን አልፎ በሩን አያንኳኳም። የምሰራው ስራ አንዱም አያረካም። ምጸልየው ጸሎት ልመና ብቻ ነው፣ ምስጋና አያውቀውም። ስጠኝ ስጠኝ ብቻ እንካ የሚል የለውም። ቢሆንም ልጸልይ የካቻ ምናምባይን ዘንድሮም ላፍሰው ጊዜ አይቀየርም። ካልተቀየረ ሰው ማረኝ ማረኝ ልበል ልድረስ ከደጃፉ የምሕረት እጆቹ በላይ እንዲያርፉ ማረኝ። አሁን እንግዲህ ውድ ክርስትና እምነት ተከታዮች እንደተመለከታችሁት እንግዲህ ጥሩ አድርገውን እንግዲህ ያስተማሩን ማለት ነው። ቃለ ሕይወት ያሰማልን። በእውነት ሁላችንም እንደምታውቁት እንግዲህ ባለንበት አካባቢ የተቀደሰ ቦታ ያስፈልገናል። ወደ ቤተክርስቲያን ሄደን እንግዲህ ጸሎታችንን ማቅረብ እንዳለብን እናውቀዋለን። ስለዚህ ለየቤተክርስቲያኑ ለአካባቢያችን በሙሉ የሚቻለንን ነገር የማድረግ የሁላችንም ግዴታ ነው ማለት ነው። ምክንያቱም የተቀደሰ ቦታ ስለሚያስፈልገን እንደ ትንሽ ነገር ማየት የለብንም። እንደ ቤት እንደምንፈልገው ያህል ቤተክርስቲያኖቻችን ደግሞ ራሳቸውን ስርዓት ይዘው እኛን እንዲቀበሉና እኛም አይምሯችንም ጸሎታችንም እንዲሰማልን ወደ ቤተክርስቲያን አካባቢ መቅረብ ስላለብን ከእንደዚህ አይነት ነገር እንግዲህ ለመሳተፍም ሆነ ከበረከቱም ለማግኘት ሁላችንም ነቃ እንበል እላለሁ። በተረፈ እንግዲህ ውድ የወትበት ሰዎቼ እንደተለመደው እንግዲህ ችን ፕሮግራም ከወደዳችኋት የተለመደችኋት፣ ላይክ አርጉልኝ፣ ኮሜንታችሁ ሀይለኝ፣ እንዲሁም ደግሞ አዲሱ የሆናችሁ ሰብስክራይብ አርጉ እያልኩኝ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። አንዱ ማተ ባንጌት አይቶ ነው መሰለኝ አማኝ በኮመንት አማኝ ምን ብሎ ቢያማኝ ጥሩ ነው ከፀሐይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም። በኢየሱስ ስም ስበክ፣ ሌላ ነገር አታውራ አለኝ። ቢሆንም ግን እኔም ሌላ አላውራውም ነበር። የእኔ ወንድም ዛሬ እኮ ኢየሱስ ክርስቶስ የሚታወቀው በስም ብቻ ሆኗል። ስም ያለ ፍቃድ ደግሞ ማሳቻ ነው። ስም ማስነቀፍ ነው። ብዙዎች በስሜ ይመጣሉ እንዳያስቷችሁ ተጠንቀቁ፣ በዋጋቸው ይታወቃሉና ያለው እኮ ለዚህ ነው። ዛሬ በአዲስ አበባ ከተማ እና በተለያዩ ከተሞችና ቦታዎች በኢየሱስ ስም ስባል ውሎ ያድራል ሌት ተቀን። ነገር ግን ፍቃዱ ሲያደርጓ እናይም ሰይፍ ሲያወግዟናይም፣ አመጻ ሲያወግዟናይም፣ ዝሙት ሲያወግዟናይም። ልጆቻቸው እርቃናቸው ሲሄዱ ነው ምናየው፣ ዝሙት ሲስፋፋ ነው የምናየው። ቤተ መቅደስ ይቃወማሉ፣ ታወት ይቃወማሉ፣ ዝክረ ቅዱሳን ይቃወማሉ፣ ጸበል ይቃወማሉ፣ ገዳማት ይቃወማሉ። ለእነሱ የተቀደሰ ስፍራ የለም። ግን እኮ ኢየሱስ ክርስቶስ ያለው የሚወደኝ ትእዛዜን ይጠብቃል እኔም ማደሪያ ያደርገዋለው ነው ያለ፣ እና ኢየሱስ ክርስቶስን ማወቅ ይህ ነው፣ ስሙ ማስከበር ይህ ነው። አደለም፣ አደለም፣ አደለም። ቤተሰብ ስም ያለ ፍቃድ ስህተት ነው። ስሙን እናከብር ዘንድ ፍቃዱም እናድርግ። ትክክል። ይልቁንስ ስላስታወስከኝ ይህ ጉዳይ በሰፊው ጊዜ ተይዞበታል፣ እንወያይበታለን። ግድ የለም። ለጊዜው ግን እስኪ ሰይፍን እናውግዝ። ሰይፍ ነው ቤተ ክርስቲያን ንጥልጥል ያደረጋት። ሰይፍን ማውገዝ እኮ የኢየሱስን ማክበር እኮ ነው። አትግደል እኮ የኢየሱስ ክርስቶስ ፍቃድ ነው። እና ከፀሐይ በታች እንድንበት የተሰጠን ስም ማክበር የኢየሱስ ስም ማክበር ሰይፍን ማውገዝ ነው። ዝሙት ማውገዝ ነው። አመፃ ማውገዝ ነው። ዘረኝነት ማውገዝ ነው። መለያየትን ማውገዝ ነው እልሃለሁ፣ የኔ ወንድም።